የሙስሊም ሴቶች አለባበስ ከዕለት ዕለት ዓይን ያወጣና የረሱል ሰለላሁ ዐለይሂ ወሰለም እርግማን የተከናነቡበት መሆኑ ይሄም ሌላው አሳዛኝ ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም የጀነት ሽታን አያሸቱም ካሏቸው ሴቶች ውስጥ ለብሰው ያለበሷ ልብስ ተጣብቆባቸዋል። ስምንት ቁጥር የሚሉት ነገር አለ። አለመፈራቸው አባያ፣ ይሄ ኖርማል ሆኖ የወረደውን አባያ ወገቡ ላይ ሄደው ያስጠብቁታል። እዚህ ላይ ሲጠብ ምን ያደርግላቸዋል? ይሄ እንዳለ ያሳይላቸዋል። ሌላውን ሰውነት ያሳይላቸዋል። ከዛ እሷ ስምንት ቁጥር ሆና ትወጣለች። ብዙ አስራ አንድ ቁጥሮች ይከተሏታል። የዚህ ነገር ሸር ይገባት ዘንድ የረሱል ሰለላሁ ዐለይሂ ወሰለም ምክር እናነሳላታለን። ያ ሰሃቢ ወጣት ምን ነበር ያላቸው? ዝሙትን ፈቃዱልኝ አላቸው። እሳቸው ምን አሉት? ተመልከት፣ የእሳቸውን ምስ እህትህ ላይ ቢደረግ ትፈልጋለህ ወይ? እናትህ ላይ ቢደረግ ትፈልጋለህ ወይ? ከበደ ሰው በራሱ እንዲሆን የማይፈልገውን ነገር ከዛ ደረቱን ይዘው ዱአ አደረጉለት። ሴቶች የገዛ ከአባት ከእናት የተወለደ ወንድማቸው ሲበላሽ ምን ይላሉ? ኧረ ውስታዝ ምክሩልኝ፣ ወንድሜ በቃ እኮ እንደ ምናም ምናምን ይላሉ። የገዛ ወንድምሽ እንዲመከርልሽ እንደምትፈልጊው አንቺ የሌላ ሰው ባል፣ የሌላ እህትሽን ወንድም፣ የሌላ እህትሽን ልጅ አትፈትኝም። ታውቀዋለች፣ ስትወጣ ምን ያህል ሰው እንደሚከተላት ታውቀዋለች። አታቀ ደግሞ እንደዚህ ይሄ ምንድን ነው ልብስ መሸጫ ቤቱ ጋር አሻንጉሊቶች ምናምን አሉ። እጃቸውን እንዲያደርጓቸዋል፣ ቦርሳ ያስይዙላቸዋል እነዚህም በስታይል የሚሉት አለ ባቡ ጅልባ ምናምን ብዙ ሁሉ እኮ የሚያሰሙ ሁሉም ግን ምን የሚያደርግ ወንድን የሚጠራ ነው። ዛሬ እንዲህ ራስሽን አስፋልት ላይ ወንድ ለመጥራት ተጠቅመሽ የጠራሽው ወንድ ነገ ውበትሽ ሲወድቅ ማለት ነው አርፎ ይቀመጣል ብለሽ ትገምጫለሽ? ግልጽ እኮ ነው። እሷ መንገድ ላይ ወንዶችን አድናር ለያዘችው በቃ ሂድ የያዛት እኮ ነው የሚመስለው አወጣጣቸው። ከዛ እነሱም ያውቁታል ወደዚህ ዞር ትላለች፣ ትስቃለች፣ ወደዚህ ዞር ትላለች፣ ትስቃለች። እየሳቀችባቸው እነዚህ ነው ሁሉ ወንዶች ስራ ገብታ። አላህን ፍሩ። እህቶች ሆይ፣ ልብሽ ያቀዋል። ባለባበስሽ፣ ለምንድን ነው አባያውን የምታስጠብቡት? ጅልባቡ ለምንድን ነው በስታይ ተብሎ እጅጌው ሙሉ ለሙሉ ጠቦ እዚህ አካባቢ ያለውን ሰውነት እንዲያሳይ ይሄን አስጠብባችሁ የምታሰሩ፣ ይሄ ሂጃብ አለ።